የአሜሪካ መንግስት የኮሪደር ልማቱን ነቀፈ። በአስር ሺዎች የሚቆጠሩ ነጋዴዎችና እና ነዋሪዎች ሜዳ ላይ ወርቀዋል ሲል ነው የአሜሪካ መንግስት የገለጸው። የብልጽግና መንግስት የኮሪደር ልማቱን ዓለም ያደነቀው ነው ማለቱ አይዘነጋም። ይሁንና የአሜሪካ መንግስት ባወጣው መግለጫ ግጭቶችና የውጭ ምንዛሪ ተመን ልዩነት እንደገና መስፋቱን የሚጠቅስ ሪፖርት አመላክቷል። ይህም በሺዎች ለሚቆጠሩ ንግዶች መጥፋት ምክንያት ሆኗል ነው ያለው። ይህንን ዜና በዝርዝር እናስደምጣችኋለን። የብልጽግና መንግስት በመስከረም ወር ነዳጅ እናመርታለን ማለቱ አይዘነጋም። ታዲያ በዛሬ ዕለት የተሰማው ዜና በርካቶችን ያስደነገጠ ነው። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተብሏል። በዝርዝር እንነግራችኋለን። የኢትዮጵያ መከላከያ ሰራዊት መግለጫ አውጥቷል። በመግለጫውም የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መናገር መቀላመድ ባንዳነት ነው። በባንዳነት ያስከስሳል ያስጠይቃል ብሏል። ይህንንም በዝርዝር እናስደምጣችኋለን። በቅድሚያ መንግስት በመስከረም ወር ነዳጅ እናመርታለን ማለቱ አይዘነጋም። ይሁንና በዛሬ ዕለት የወጣው መረጃ በርካቶችን አስደንግጧል። በነዳጁ ምርቶች ላይም ሰላሳ በመቶ ግብር በተያዘ ዓመት ይጨመራል ነው የተባለው። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ ሰላሳ በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ነው የተሰማው። ይህ አዲስ ግብር 15 በመቶ የተጨማሪ ሴት ታክስ ወይም ቫት እና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስትሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ጉዳት እንደሚያመጣም ይጠበቃል። ሚኒስትሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። በዚህ መሰረት ነው እንግዲህ ከነዳጅ ላይ ከሚጣለው አጠቃላይ ሰላሳ የኤክሳይስ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኝበታል። እንዲሁም አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ዘግቧል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት እንዳለበት ይታወሳል። በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ ተባረዋል ሲል የአሜሪካ መንግስት አስታወቀ። የኮሪደር ልማት በሚልም በሺዎች መፈናቀላቸውን ነው በዘገባው ያስታወቀው። የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎትም ገድቦታል ያለው የአሜሪካ መንግስት ሪፖርት ነው። ግጭቶችና የውጭ ምንዛሪ የተመን ልዩነት እንደገና መስፋትን የሚጠቅሰው ይሄ ሪፖርቱ ኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ የውጭ ንግዶች ፈታኝ ነው በማለት ገምግሞታል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ ዕለት ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከሰባ በላይ ከአንድ መቶ ሰባ በላይ የሚሆኑ ሀገራትን የኢንቨስትመንት የኢንቨስትመንት አመችነት ሁኔታን ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በአርባ የሀገሪቱ ከተሞች በተካሄድ ላይ በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶች ገጽታ ማስዋብ፣ የእግረኛ መንገድን ማስፋት፣ እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረውን ይህ ፕሮጀክት የተጀመረው የካቲት 2016 ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቆርፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ገልጾት ነበር። ፕሮጀክቱ መሰረተ ልማትን እንደሚያጎልበት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳለጥም ብልጽግና ገልጾ ነበር። ይሁንና የአሜሪካው የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ግን ፕሮጀክቱን የተመለከተ ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውንም በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠበንጃ ተደቅነው እንደተፈጸሙ በውጭ ጉዳይ በውጭ ዜጎች ባለቤትነት የተያዙ ቢዝነሶችን መናገራቸውንም ነው ሪፖርቱ ያትታል። ይሄ ፕሮጀክት አካሄድም የባለ ሀብቶችን ፍላጎት እንደገደበም ነው የገለጸው። መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤትነት ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስር እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ለመስጠት ጉዳይ አለም አቀፍ ሰብአዊ መብቶች ተሟጋጅ ተቋማት አምነስቲ ኢንተርናሽናል በሚያዚያ 2017 ዓ ም በወጣው ሪፖርት ላይም የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ የመስጠቱን ይገልጻል። አመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህ የተነሳ የንግድ ስራዎችን ቀጥታ ባይነኩም እንኳን ከስራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም በኋላ ላይ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ በርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ፣ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊት እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጡትን መንገድ ጠቅሷል። ከእግድ በቀረረ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ብሏል ሪፖርቱ። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረቱ ውስጥ መብት ጥሰት አስከትለዋል ብለዋል። በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ ምግባር የለሽ የሆኑ የባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጂ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ የመግባት አቅም መገደባቸውን ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀ ነው እና የጨመረ የመጠው የትግራይ ክልል የፖለቲካ ውጥረትን በተግዳሩትነት ተጠቅሷል። ሪፖርቱ በተግዳሩትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓም የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎት እንደ አዲስ ቀስቅሶ እንደነበር ገልጿል። ይህ እርምጃ የብርን አቅም በመቶ ፐርሰንት በላይ እንዲወድቅ ስላደረገው በባንኮች እና በትዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነት ነው የኢትዮጵያን ሁኔታ የገለጸው። ሌላው መረጃችን የኢትዮጵያ መከላከያ ሚኒስቴር ያወጣው መግለጫ ነው። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ብሏል። የኢትዮጵያን የብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። ጳጉሜ 4 2017 ዓ ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የያሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳችኋም ያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስተር መልዕክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል።